ተከስቻለሁኝ እንሻላህ ነባሮች ላይክ ሼር እያደረጋችሁ አዲስ የምታዩት ደግሞ ሰብስክራይብ እያደረጋችሁ እንሻላህ እናታችሁን ተቀላቀሏት፣ ማለት ነው ያስተምራል ይጠቅማል የምትለውን ታሪክ እያመጣች ለእናንተ ታስተላልፋለች ማለት ነው እናት እና ኢንሻላህ የዛሬው ታሪክ ደግሞ ያሰላም ወላ ያሰላም ወላ፣ ተረጋግቶ ላዳመጠው ሰው ትልቅ ትምህርት አለው ማለት ነው። ኢንሻአላ ሁላችንም ተረጋግተን እስኪ ምንድን ነው የሚለው፣ በውስጡ ምን አለ የሚለውን አጤነን ልናዳምጠው ይገባል ማለት ነው። ኢንሻአላ እና አጭር ናት እንሻላ ታሪኩ እንዲህ ይላል። አንድ ሰው በጣም የሚወዳትን ቆንጆ ልጃገረድ አገባ። ግን ልጅቷ የቆዳ በሽታ ያዛትና ቀስ እያለች ውበቷን ማጣት ጀመረች። ይህን የተመለከተው ባሏ ለጉብኝት ራቅ ወዳለ ስፍራ ሄደና የሚመለስበት ጊዜ በሚመለስበት ጊዜ አደጋ አጋጥሞት አይኑን አጣ። ሆኖም የጋብቻ ሕይወታቸው እንደተለመደው ቀጠለ። እናም ቀናት እያለፉ ውበቷን ደረጃ በደረጃ አጣች። አይነ ስውር ባሏ ይህንን አያውቅም። እናም በትዳራቸው ህይወት ውስጥ ምንም ልዩነት አልነበረም። እሷም እሱን መውደዷን ቀጠለች፣ እሱም በጣም ይወዳት ነበረ። ይቺ በጣም የሚወዳት ሚስቱ አንድ ቀን በድንገት ሞተች። ድንገት በመሞቷ ታላቅ ሀዘን ተሰማው። ሀዘን ሲበረታበት ከዚያች ከተማ ለመልቀቅ ፈለገ። በአካባቢው ይኖሩ የነበሩ ሰዎች ይህን አሁን እንዴት ብቻውን መሄድ ይችላል? በእነዚህ ሁሉ ቀናት ሚስቱ ነበር የምትረዳው። ብለው ይወያዩ ነበረ። ሰውየውም አይነ ስውር አይደለሁም፣ ይህን ያህል ጊዜ የማላይ መስዬ ነበር የቆየሁት። ምክንያቱም የቆዳ በሽታ እንዳለባት አውቅ ስለነበር የእሷን ስሜት እንዳይጎዳ ብዬ ክ የእሷም ስሜት እንዳይጎዳ ብዬ ነበረ። ውበቷ ሲጠፋ መጨነቅ ስለጀመረች ምንም እንዳልሆነ እንዲሰማት ፈለኩ። ስለዚህ እንደማላይ ነገርኳት። እሷ ለእኔ በጣም ጥሩ ሚስት ነበረች። እሷን ደስተኛ ማድረግ ብቻ ነበር የምፈልገው አላቸው። ለካ ባለማየት ውስጥ ድንቅ ማየት አለ። ፍቅር የደስታና የሰላም ምንጭ ነው ይላል ማለት ነው፣ የዛሬው ታሪክ እና፣ እስኪ እንደው ምን ተማርን ከዚህ መልእክት? እንደው ከዚህ መልእክት ምን ተማርን? እስኪ የምታዳምጡ ሰዎች አጭር ስለሆነች እስኪ ምን ተማራችሁ? እና በዚህ ሁኔታ ላይም እንደው ያሳለፋችሁ ካላችሁ ጎበዝ፣ ጀግና ከወንድም ሆነ ከሴትም እስኪ ያላችሁ እንሻላ ተሞክሯችሁን ያው በኮመንት አሳውቁ ማለት ነው። ኢንሻአላህ አላህ ሱብሐነሁ ወተዓላ ከእንደዚህ ያለው ከበሽታ ከመጥፎ ነገር ሁሉ አላህ ይሰውረን፣ ሁላችንንም አላህ የፍቅር፣ የደስታ፣ የሰላም ጊዜ የምናሳልፍ ሁላችንንም ያደርገን። እና ውዴታ ማለት ቀላል አይደለም። ፍቅር ማለት ቀላል አይደለም። እና ከልብ ካለቀሱ እምባይገድም የሚባል ነገር አለ። እና ከአንጀት ከተዋደርን ሁሉም ነገር ቀላል ነው ማለት ነው። እና ሰውየው ያው የሚስቱ ስሜት እንዳይጎዳ ያደረገው ትልቅ ተጽዕኖ፣ በጣም የሚገርም ነው ማለት ነው። እና ሁላችንም ከዚህ ከሰው ተሞክሮ ወስደን በዚህ ሁኔታ ላይ አጋጣሚ ሊያጋጥም ስለሚችል ያው ዱኒያ ትፈራረቃለች። አንዴ ሐዘን፣ አንዴ ደስታ ሁሉም ነገር ይፈራረቃል። እና እንደዚህ ነገር ሲያጋጥመን በዚህ ሁኔታ ማሳለፍ ይኖርብናል ማለት ነው። በሶብር ሶብር፣ ትዕግስት ያስፈልገናል። እና ኢንሻላህ እስኪ የተማራችሁትን እስኪ ኢንሻላ ጻፉልኝ። እንደዚህ አስተማሪ አስተማሪ ይሆናል፣ ለትውልዱ ይጠቅማል የምትሉት ነገር ካለም ደግሞ ኢንሻላ በኮመንት ጻፉልኝ ማለት ነው፣ ከቪዲዮ የስር ጻፉልኝ። እኛ ደግሞ ኢንሻላ ቪዲዮ እንሰራበታለን ማለት ነው። የእኛ ተከታዮችም አንብበው ይጠቀሙበታል። እኛም ደግሞ እናስተላልፈዋለን ኢንሻላ ማለት ነው። እና እንደዚህ አሪፍ አሪፍ ነገሮችን አጠር መጠን እያደረግን ሼር ሼር ብንደራረግ እንጠቃቀማለን በማለት ነው። እና ኢንሻላ በአዲስ ቪዲዮ እስከምንገናኝ ሁላችንንም በያለንበት የአላህ ስብሓነ ወተዓላ እዝነት ረደት ሁሉ ነገር አይለየን ኢንሻላ።